በሀገራችን ኢትዮጵያ ለመጀመሪያ ጊዜ ሱሪ የለበሱ ሴቶች በአደባባይ እንዲያወልቁ ማስገደድ መጀመሩን እየሰማ እንገኛለን። አልሐምዱሊላህ ሰላም አለ በቃ ማለት፣ ከዛ ውጥንቅጥ የሆነ ህይወት ወተን ነው። አላህን ብለን ወደዚ የመጣ ነውና በአላህ የሚመካ አላህ በቂ ነው። ወደ ጋዛ የሚሄዱት የመርከበኞቹን ቡድን አስመልክቶ ይቺ ታዳጊ በጋዛ የምትኖር ፓለስታይናዊ ይህን መልእክት አስተላልፋለች። ኡስታዝ አቡበከር አህመድ የጤና እክል ገጥሞታል። ኡስታዝ አቡበከር አህመድ የጤና እክል እንደገጠመው ጋዜጠኛና አክቲቪስት ይስሐቅ እሸቶ እነዚህ ጀግኖች በወራሪዋ እስራኤል ማታ መታገታቸውን ሁላችሁም ሰምታችኋል ብዬ አስባለሁ።

ወደ ዛሬ ጉዳያችን ስናልፍ እንግዲህ በመጀመሪያ የምናገኘው ቪዲዮ በአላህ የሚመካ አላህ በቂ ነው ይለናል። ኡስታዝ እስኪ ቪዲዮውን እንመልከት። በአላህ የሚመካ አላህ በቂ ነው። የአላህ መልክተኛ አሉ ለው አንነኩም ተተወከሉን ዐለላሂ ሐቀ ተወኩሊሂ፣ እናንተ በአላህ ላይ ትክክለኛ መመካት ብትመኩ ኖሮ ለረዘቀኩም ከማ የርዙቁ ጠይር፣ አዋፎችን፣ ወፎችን እርግቦችን እንደሚረዝቀው አላህ በረዘቃችሁ ነበር። ተኽዱ ኺማሳን ወተሩሑ ቢጣነን ወፍ ዓዋፍ ስትወጣ ባዶ ወዷን ትወጣለች ስትመለስ ወዷን ሞልታ ትመለሳለች። ሱብሃንአላህ ስለዚህ እኛም በአላህ ላይ ትክክለኛ መመካት መመኪያችን አላህ ነው መጠጊያችን አላህ ነው መደገፊያችን አላህ ነው በስልጣንም በገንዘብም በምንም ነገር እንዳንመካ በአላህ ብቻ ወመን የተወከል ዓለ አላህ ፈሁወ ሐስቡ በአላህ የሚመካ አላህ በቂው ነው አላህ በቂህ ነው አላህ ከበቃ ማን ሊጎዳ ማን አንተን ሊያሰቃይ ማን አንተን

ሰላም አለይኩም ወራሕመቱላህ። ቪዲዮ እንዳያችሁት እንግዲህ ኡስታዝ በአላህ መመካት ላይ እንግዲህ አጠር ያለ ዳዋ አድርጎልናል ማለት ነው። ሁላችንም በአላህ ላይ ልንመካ ይገባል። ሁሉ ስራችንን፣ ትዳራችንን፣ አፍያችንን ሁሉ ለአላህ መስጠት ይገባናል ማለት ነው። ወደ ቀጣይ ቪዲዮ ስናልፍ እንግዲህ ሱሪ የሚለብሱ ሴቶችን ጉዳይ የሆነ ቪዲዮ ልጋብዛችሁ። በሀገራችን ኢትዮጵያ ለመጀመሪያ ጊዜ ሱሪ የለበሱ ሴቶች በአደባባይ እንዲያወልቁ ማስገደድ መጀመሩን እየሰማ እንገኛለን። በዚህ ጉዳይ እናንተስ ምን ትላላችሁ? ሰባችሁን አጋሩ። በወንዶ ገነት ከተማ ሴት ልጅ ሱሪ አታድርግ ተብሎ በአካባቢው ሽማግሌዎች እንግዲህ ከተወሰነ በኋላ መስከረም 19 ቀን 2018 ዓ.ም ከተማው መንገድ ላይ ሱ ለብሰው የወጡ ሴቶች እያዩ ወጣቶች ግር ብለው ሲያስወልቋቸው እንዲሁም ደግሞ ሲታገሏቸው ታይተዋል። እኚህ ወጣቶች መቀስ፣ ምላጭ ይዘው ሱሪያቸውን እየቆራረጡ በአደባባይ ሲያስወልቋቸው ውለዋል። እናንተስ በዚህ ጉዳይ ምንትላላችሁ ሃሳባችሁን አጋሩ ስ ቪዲዮ እንዳያችሁት እንግዲህ ሱሪ በሚለብሱ ሴቶች ላይ እንግዲህ በኢትዮጵያ በተለያዩ ክፍሎች እየተሰማ የሚገኝ ትልቅ ዜና ነው። እንግዲህ ይሄ በተለይ ኒቃብ ጠብጥሞ ከላይ ሱሪ የሚለብሱ እህቶቻችን አሉእና ለእነሱ እንግዲህ ትልቅ ማስገንዘብ ወይም ደግሞ ጥሪ ይሆናል ብዬ አስባለሁኝ። ይህም ተግባር ጥሩ ነው፣ ተጠናክሮ ሊገባ ይገባል። በተለይ ደግሞ እንደ እስልምና ሃይማኖት በደንብ መጠናከር አለበት የሚል ጉዳይ አለኝ ማለት ነው። ወደ ቀጣይ ቪዲዮዎቻችን ስናልፍ እንግዲህ ኡስታዝ አቡበከር አህመድን በተመለከተ አንድ ቪዲዮ ላሳያችሁ እስኪ ኡስታዝ አቡበከር አህመድ የጤና እክል ገጥሞታል። ኡስታዝ አቡበከር አህመድ የጤና እክል እንደገጠመው ጋዜጠኛና አክቲቪስት ይሳቅ እሸቱ በፌስቡክ ገጹ ላይ አስፍሮ መመልከት ችያለው። በየጊዜው እንዲህ ያለ የጤና እክል ኡስታዝን እያስቸገረው እንደሚገኝም ማስተዋል ችያለው። ታዲያ በርካቶቹም መልካም ምኞታቸውን እየተመኙለት ይገኛሉ። ለኡስታዝ አቡበከር አህመድ የፈጠነ ማገገምን እመኛለሁ። ቪዲዮ እንዳያችሁት እንግዲህ ኡስታዙና በጣም ታሟል የሚል ነገር ከሳት ሸቅቱ የፌስቡክ ገጽ አይተናል። እና እንግዲህ ኡስታዝ ትልቅ ትንሽ፣ ክርስቲያን ሙስሊም አይለም ሁሉን ባገኝበት መንገድ የሚረዳ ትልቅ ሰው ነው ማለት ነው። ስለዚህ ሁላችንም አለሀፊዋን እንዲመልስለትና ደህና እንዲያረገው ዱዓ ልናረግለት ይገባል። የዛሬው መልእክቴ ነው። ወደ ቀጣይ ቪዲዮ ስናልፍ እንግዲህ አንደታችን ወደ እስልምና መታ እስልምና ሰላም አለው ትለናለች። እስኪ ቪዲዮ እንመልከት። እስልምና አልሐምዱሊላህ ሰላም አለ በቃ ማለት ከዛ ውጥንቅጥ ከሆነ ህይወት ወተን ነው አላህም ብለን ወደዚህ የመጣ ነውና፣ እኔ አንድ ነገር ማለት እንድታወቅልኝ የምፈልገው ማንንም ብለን አይደለም እስልምና የምንይዘው እኔ ቤተሰቤም ሆነ ሁሉም ማህበረሰብ እንዲያውቀው የሚፈልገው እስልምና ብለን የምንመጣው አንድና አንድ አላህም ብለን። በቃ እኔ ሁሉም ሰው እንዲያውቅልኝ በተለይ እኔ እንዲያውቅልኝ የሚፈልገው ነገር ማንንም ብለን አይደለም አላህም ብቻ። አላህ ሂድ ቪዲዮ እና ያችሁት። እንግዲህ ይህች እህታችን እስልምና ሰላም ነው አልቻው፣ ሀቅ ነው። እስልምና ሰላም ነው። ብዙዎች የሚመጡበት ብዙዎች ደግሞ እየመጡበት ያለ ትክክለኛ መንገድ ነው እና ወደ እስልምና ያልመጣችሁ አላህ አግራርቶላችሁ ወደ እስልምና ሃይማኖት የምትጠጉበትን አፍያ እንዲወፍቃችሁ በዚህ አጋጣሚ አላህን

ቪዲዮን እንዳያችሁት እንግዲህ ቻት ጂፒቲ ቁርአን እየቀራ ነው። ቪዲዮን እንዳያችሁት እንዳየ ነው እንግዲህ ይህም እስልምና ምን ያክል ደረጃ ላይ እንዳለና ና ቴክኖሎጂውን ነገሮች ላይ ፈጣን ወይም ደግሞ ትክክለኛ መረጃ እንደሚይዝ ይታወቃል። ቻችፒቲ ስለዚህም ቁርአን ትክክለኛ ሃይማኖት መመሪያ መሆኑን ወይም ደግሞ እስልምና ትክክለኛ ሃይማኖት መሆኑን የሚያስተምርበት ወይ እዚህ ጋር ልናገኝ እንችላለን ማለት ነው። እንግዲህ ይህ ትልቅ ዜና ወይም ብስራት ነው። እንግዲህ ቻችፒቲ በዚህ መልኩ ስለ ሃይማኖት ያለውን ግንዛቤ በዚህ መልኩ ካየን ማለት ነው፣ ወደ ከታይ ቪዲዮ ስናልፍ እንግዲህ መርከበኞቹን ጉዞ የሚጠብቁት ጋዛውያንን በተመለከተ ቪዲዮ እንመልከት። ወደ ጋዛ የሚሄዱት የመርከበኞቹን ቡድን አስመልክቶ ይቺ ታዳጊ በጋዛ የምትኖር ፓለስታናዊ ይህንን መልእክት አስተላልፋለች። ነቢያ እባላለሁ። የዘጠኝ ዓመት ታዳጊ ነኝ። አሁን ላይ ግሎባል ሰሙድ ፍሎቲላን እየጠበቅኩ እገኛለሁ። እናም ለዓለም መልእክት አለኝ። እባካችሁ የዓለም ሰዎች፣ እነዚህ በመርከቡ ያሉ ሰዎች እኛ ጋር እንዲደርሱ አድርጓቸው፣ ከእስራኤል ጥቃትም ጠብቋቸው ስትል ነበረ መልእክቷን የጀመረችው። እናም እናንተ በመርከቡ ያላችሁ ሰዎች ደግሞ በጣም ነው የምንወዳችሁ። ይህንን ተግባራችሁን ደግሞ መቼም አንረሳውም ብላችኋለች። እናም ስለ እነሱን ለማብራራት ስትሞክር ደግሞ እነዚህ ግሎባል ሰሙድ ፍሎቲላ ብሎ ማለት እኮ ከዓለም ላይ እየተወጣ ጡ ሰብአዊነት የተሰማችሁ ሰዎች ናቸው። እናም እኛ ጋር እንዲደርሱ ተስፋ አለኝ ስትል ነበረ መልእክቷን ያሰፈረችው። በመጨረሻም እኛም ብላችሁ በዚህ መርከብ ላይ ያላችሁ ሁላችሁንም እንወዳችኋለን ስትል ነበረ መልእክቷን ያስተላለፈችው። ይህንንም በእንግሊዝኛ ነበረ ያስተላለፈችው። አሁን ላይ ብዙዎች እየተቀባበሏት ይገኛሉ። ለእነዚህ ሕፃናት ሲባል እንኳን እነዚህም መርከበኞች ቪዲዮውን እንዳያችሁት እንግዲህ እጅግ የሚያሳዝነው ነገር እንግዲህ መርከበኞቹ እስከሚመጡ ድረስ ጋዛዊያኖች በተለይ ህጻናቶች እየጠበቁ ይገኛሉ። እንግዲህ ያው አንዳንድ እየሰማናቸው ያለ መረጃዎች አሉ። በእርግጥ ያው አላህ ያለው ነገር ነው የሚሆነው። ግን ወራሪዋ እስራኤል አሁንም ቢሆን ጋዛዊያኖችን በማሰቃየት ቀጥላለች ማለት ነው። እስኪ የሚቀጥለውን ቪዲዮ ልጋብዛችሁ። እነዚህ ጀግኖች በወራሪዋ እስራኤል ማታ መታገታቸውን ሁላችሁም ሰምታችኋል ብዬ አስባለሁ። ምክንያቱም የዓለም ህዝብ በሙሉ በቀጥታ ሲከታተለው ነበረ እርግጥ ነው ያስከፋል እነሱ ላይ ምንም እንደማይደርስ እናውቃለን ነገር ግን የጋዛ ንጹሀን ወንድም እህቶቻችን እነሱን በጉጉትና በተስፋ ሲጠብቋቸው ስለነበረ ነው ምንም እንኳን ያሰቡበት መድረስ ባይችሉም እንኳን የአለም ህዝብ መቼም ሊረሳቸው የማይችላቸው ሁሌም ሊያስታውሳቸው የሚችል ጀግኖች መሆናቸውን አለም በሙሉ የሚያውቀው ነው እኛም እንመሰክራለን ከሁሉም በላይ እችን ጀግና መቼም ልንረሳት አንችልም ምክንያቱም ከአንድም ሁለቴ ህይወቷን ገብራ ህይወቷን ቁማር አሲዛ ከነዚህ አውሬዎች ጋር ፊት ለፊት ተጋፍጣ ለጋዛውያን ለመድረስ ሞክራለች። ባይሳካም፣ ነገር ግን ጋዛ ላይ እህልና መድኃኒት እንደሚያስፈልግ ለአለም በሙሉ አሳይታለች። ወራሪዋ እስራኤል ባለጌ ሀገር መሆኑን በተደጋጋሚ አሳይታናለች። የእስራኤሉ ቻናል 12 እንደዘገበው ከሆነ እነዚህ በመርከቡ ላይ የነበሩት በሙሉ ወደ ሀገራቸው የመመለስ ስራ እየተሰራ ነው ተብሏል። እነሱ ላይ ምንም እንደማይደርስ እናቅ ነበረ። ነገር ግን ቅድም እንዳልኩት የጋዛ እህት ወንድሞቻችን በራብ እየተሰቃዩ ያሉት ሁሉም ተስፋ አድርገው እየጠበቋቸው ነበረ። እንግዲህ በአላህ ተስፋ አይቆርጥም። በደንብ ቪዲዮው ሼር፣ ኮፒሊንክ፣ ሪፖስት እያደርጋችሁ እደርሱት። ቪዲዮ እንዳያችሁት እንግዲህ እነዚህ ሰዎች ታግተዋል፣ በእስራኤል ታግተዋል። ጋዛዊንን ለመርዳት ነበር እየሄዱ የነበሩት። እንግዲህ ባሳለፍነው ቪዲዮ እንዳያችሁት ያች ጻለች፣ እንግዲህ እንደዛ በዛ መልኩ ህጻናቶች፣ እናቶች ወይም ትልቅ ሰዎች የጠበቋቸው ነበር እና አሁንም እስራኤል የግፍ ተግባሯን ቀጥላ እንደዚህ ሰዎችን በመያዝ ወይም ደግሞ መርከበኞችን እንዳይሄዱ በማሰናከል ላይ ትገኛለች ማለት ነው። ከዛ በተጨማሪ እንግዲህ እስራኤል እንደዚህ በማረጓ ቱርክ ላይ ትልቅ የተቃውሞ ሰልፍ ተቀስቅሷል። እስኪ ቪዲዮውን እንመልከት። ቪዲዮ እንዳያችሁት እንግዲህ ቱርካውያኖች በእስራኤል ድርጊት እንግዲህ እጅጉን ተቆጥተው ሁሉም ማህበረሰብ ንቅንቅ በማለት ነው እንግዲህ አደባባይ ላይ ተቃውሟቸውን ያሰሙት ማለት ነው። አሁንም ቢሆን የእስራኤል ተግባር እንዲህ እየቀጠለ ከሄደ የሁሉም ዓለም ትኩረት እየሳበ እየሄደ የሚገኛል። ጋዜኖች በዛ ልክ እየተጨፈጨፉ የሚያለቁ የሚገኝበት ነገር ነው። ሰብአዊ መብታቸው የተጠበቀላችሁ አደለም። ስለዚህ ሁሉም ማህበረሰብ እዚህ የእስራኤል ተግባር ላይ ተሳትፎ እንግዲህ ተገቢውን ነገር ማድረግ አለበት እላለሁኝ። እኛም በዶዋችን ለጋዛውያኖች መበረታት አለብን የሚል መልእክት አስተላልፈለሁኝ። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄን ይመስል ነበር። አስተባባ ሳይት እንድንቆማ ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ በሌላ ርዕስ ከምንገናኝ እዛው አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።